ጨረቃዎቹ ግን ተው ተው ተው ተው! ግን ጨጓሬን አትላጡት! ተው ግን ጨጓሬን አትላጡት! እንዲህ እኔ በቃ ትረንት ይታረቃሉ ብዬ ሳስብ፣ ይስማማሉ ብዬ ሳስብ እንደዛ ፏብልጭ ብላ መታ ሳስብ እንደገና ሌላ ትኩሳት ሌላ እሳት። ኧረ ሀይሚ አንዱን ሳናበርድ ሌላ ደሞ ታያላችሁ፣ ገና ደግሞ በሌላ ትመጣለች ማለት ነው። ትናንት ስታወራ ከሰማችኋት፣ ከቡርካ ከተታረኩ በኋላ ከሀገሬ መውጣት ሀሳብ አለኝ ብላለች ማለት ነውና ፓርት አሁን ፓርቱ ቱ ጀምራለች። ፓርት ስሪ ደግሞ ትሄድበታለች ሚኮት አይሚኮ ትችላለች ማለት ነው እና ማለት ነው። የእውነት ምነግራቸው ማለት ነው እና በቃ እኔ በጣም ሰፍ ብዬ በቃ እንደዚህ ሰላም ምናምን ነው ምናምን ሰላም ነው ምናምን ብዬ ማለት ነው። ከዛ በቃ ሲሳሳሙ ሰላም ማለት በቃ ሲተሻሹ ሲላፉ ምናምን ደስ ብሎኝ ከዛ በነገር አወርቁስ ማለት በቃ ሀይሚ ብሩክን ካልጦለበቹ ደስ አይላጥ ወጥኔ ለ እንደተረዳዋት ከሆነ ሀይሚ ብሩክን መጦለብ ትወዳለች። እውነት ለመናገር ማ ደስ ይላታል። ብሩኬን ስጦልቢ ደስ ይልሻላል። በቃ ሁም ብለሽ እሱን ለማናደድ በቃ ፍጥር ያልሸነሽ በቃ እውነት ለመናገር ማለት ለምን በቃ እንዲሁ በቃ ደስ ይላታል። በቃ ሆነ ሰላም ምናምን ሆነ በቃ ሆነ አላ እንዴት ነው ልጆች? ህጻናቶች አሁን ያጠፉና ተው ሲባሉ ከዛ ይቅር ተማሚ ምናምን ብለው ከዛ ተመልሰው ያጠፉ አይደለ? እንደዛ ማለት ነው። ሀይሚ ነብር የልጅነት በቃ የህጻን ፍቅር ታውቃላችሁ? የልጆች ፍቅር ማለት ነው። እና በጣም በጣም በጣም ነው ደስ የሚሉት ማለት ነው እና እኔ ትና ግን እየተጨቃጨቁ እኮ ማለት እየተጨቃጨቁ እየተጨቃ ሞት ርሳኝ። ቤተሰቦች ኔ ፍቅሮች ደህና ደላችሁ ሳልላችሁ ማለት ነው። ወይኔ ስማ፣ አምቦል ሰላም፣ ሰላም ውድ የማርታ ኢትዮ ቤተሰቦች፣ ይሄ ቪዲዮ የሚተላለፍላችሁ ከዱባይ ነው ትላላችሁ ማለት ቀጥታ ስርጭት የቅመሟና የጨረቃዎቹ አድናቂዎች ነኝ ከዱባይ ትላላችሁ ማለት ነ። ውዶች ስቀልዳቸው ነው ማለት ነ ይሄ ቪዲዮ ከተመቻችሁ ላይክም ሰብስክራይብም ሼርም ማድረግ ትችላላችሁ፣ ኮሜንት መጻፍ ትችላላችሁ፣ መሳደብም ትችላላችሁ። መብታችሁ ነው፣ ነጻ ፍቃድ ተሰጥቷችኋል። ትላላችሁ ማለት ነው እና በቃ እና በያላችሁ በሰላማችሁ ብስትርፍ ይበላችሁ የሀገሬ ልጆች ማለት ነው። ምርጦቹ ተናፋቂዎቹ እ እላቸዋለሁ ማለት ነው እና እና የሀይሚና የብሩክ ነገር የእውነት በጣም እየገረመኝ ስለሆነ ነው የረሳኋችሁ ማለት ነው እና በጣም በጣም ትናንት በይኒ ሌው እራሱ ውል ውል ሲሉብኝ ነበር ማለት ነው። ትዝታሽ ሰወትር ወደ እኔ የመጣን እፎ የምልበት ህይወቴ ጊዜ አጣ ምናምን የሚባሉ ዘፈን ማለት ነው እና በህልሜ ራሱ የእውነት ለመናገር ማለት የሀይሚ አብዞ የሀይሚ አካው ማለት

እዚጋብሔር ያሳየች ማለት አሁን ታያልዳች ማለት አሁን ይስማሙ ይስማሙና ማለት በሌላ ትኩሳት ተመጣብናለች ማለት። እዚጋ ሌላ ትኩሳት ብላል ቴዲ ማለት። እና ተናንት ስታወራ ከሰማችሁት በመጀመሪያ ላይ የክቡር ጊዜ በፊት ሁሉን ነገር አስረድችው ያለውን ነገር አስረድችው ከሀገር ወጣለሁ ምናም ብላለች ማለት ነውና፣ አሁን ደግሞ በቃ ቪዲዮን አይቻለው። እንዴት ከሀገር ትወጫለች? ሌላ ጸብ፣ ሌላ ትርሙስ፣ ሌላ ቦጦ ቦጥ፣ ሌላ ጫጫታ በቃ በቃ ሌላ ጫጫታ ማለት ነው። በቃ ደግሞ ከባኑ ሰሞኑን ማለት ነው እና ግን የእኛን ጨጓራ እየላጣችሁ ነው እናንተ። በተጣላችሁ ቁጥር ስንጥቅ እያለ በቃ አብዙ የኔ ጨጓራ አለቀ። አሁን ሰላሙን ስል አሁን ጠልት ይጣላል፣ ግን የፍቅር ነው ጥላቸው፣ ግን ደስ የሚል የፍቅር ነው ማለት ነው። አትንቺ ደስ አይልም። ቀየት እናት ይጣል አትንቺ ምናምን አበዛሹሽ አበዛዦች ሻት አከበርኩ አከብርኩ ኧረ ኧረ ትችላላችሁ። ግን የእውነት ለመናገር ማለት የእውነት የእውነት በቃ ሶሻል ሚዲያ ላይ አንጫጫችሁት እኮ የእውነት ለመናገር ማለት ነው እና በቃ ሌላ ትኩሳት፣ ሌላ እሳት፣ ሌላ ዱብዳ ነው በቃ ሀይሚ ማለት ሀይሚ፣ ቀን በቀን አዳዲስ ነገሮችን ይዛ እየመጣች እያስገረመችን ነው። አልቻልናትም። በፕራንኩ ታውቃላችሁ፣ እሷ ሁሌም የፕራንኳ ንግስት ብላ መሸለም ያለባት ሰው ናት ማለት ነው እና ሀይሚ ማለት ፕራንክ የምትችል ሰው ናት ማለት ነው እና ደግሞ እኮ ማለ እሰው ትናንት የእውነት ለመናገር ፕራንክ ለማናደር አሰባብ ነው ምናለ ሰላም ኦልሬዲ መጀመሪያ፣ ከካሜራ በኋላ ተታርቋል። ኦልሬዲ ማለት ለምን ባይጣሉ ምናምን ኖሮ ብሩክ እንደዛ ሰላም አይላትም ነበር፣ አይላትም ነበር ግን ምን ከዛ ቆይ፣ ለምንድን ነው እዛ ሆኜ ቆይ ፕራንክ አላድር ማለት አንዳንድ ጊዜ አይዲያ ይመጣላቸዋል እዛ ሆናችሁ ማለት ነው። እና የመጡት ያለውን ነገር ለተመልካች ለማስረዳት ነበር አመጣጣቸው ማለት ያስታውቅለውን ድንገተኛ አመጣጥና ኖርማል አመጣጥ ያስታውቃል ማለት ነው። እና ማለት ሰላምታው ምናምን ብሩኬም ነገሮች እንደተፈቱ ምናምን እኔ በቃ ደስ ያለ ከዛ እያወሩ እያለ ጀስት መጀመሪያ ጊዜ ትጣሉ እዛ የተጣላችሁበት መንስኤውን ልን የምታወሩት በቃ እያሉ እንደዚህ የሆነ ምናም፣ በቃ ሄሚ እኮ አልፏል፣ ምናምን እያላት እያስረዳት ነበር። ኦልሬዲ አልፏል፣ ያ ነገር አይመለስም። አሁን ለምሳሌ ትናንት ያጠፋችሁት ነገር ትናንት ነው፣ የትናንቱ ቀን ኦልሬዲ አይመለስም፣ ሄዷል። እና ሌላ ፕራንክ ጨመረች ማለት ነው አይ